ከረጅም ዘመናት በፊት የአባቶቻችንና የእናቶቻችን ጸሎትና የእምነት ጽናት የቅድስና መዓዛ በምድራችን ላይ የሰፈነ ነበር። የምናወራው ስለዚያ ቅዱስ መንፈስ ነው። መስከረም 21 የዚያ እምነት የዚያ ጽናት መገለጫ ቀን ነው። ይህ ዕለት በቤተ ክርስቲያናችን ታሪክ ውስጥ ሁለት ታላላቅና ዓለምን የቀየሩ ክስተቶችን በአንድነት ይዟል። ልክ እንደ ሁለት ግዙፍ ምሰሶዎች የእምነታችንን ሕንፃ ደግፈው የቆሙ ታሪኮች ብዙሃን ማርያም ስንል ምናልባት አልባት የብዙዎቻቹ አይምሮ ወደ እመቤታችን ወደ ቅድስት ድንግል ማርያም ይሄዳል። በእርግጥም የእርሷ በረከትና ምልጃ የዘወትር ጸጋችን ነው። ነገር ግን ብዙሃን ማርያም የሚለው ስም ጥልቅ ትርጉም አለው። ብዙሃን ማለት ብዙዎች ማለት ነው። በዚህ ዕለት ብዙ ቅዱሳን አባቶች ለሃይማኖት አንድነት ተሰብስበዋል። ብዙ ታምራት ተደርገዋል። ብዙ በረከቶችም ተትረፍርፈዋል። ይህ ዕለት የብዙዎች የጋራ እምነትና የጋራ ድል ምልክት ነው። የብዙሃን ጸሎት፣ የብዙሃን ተጋድሎ፣ የብዙሃን ምስክርነት። የኑፋቄው ማዕበል። በአራተኛው ክፍለ ዘመን መጀመሪያ ላይ የነበረውን የቤተክርስቲያን ሁኔታ በዓይለ ህሊናችን እንመልከት። ምንም እንኳን ቤተ ክርስቲያን እያደገች ብትሄድም ገና ከጅምሩ ከባድ ፈተና ገጥሟት ነበር። አርዮስ የሚባል ሰው በተሳሳተ ቅናት ተሞልቶ የጌታችን የኢየሱስ ክርስቶስን አምላክነት መካድ ጀመረ። ይህ ደግሞ እንዲሁ የነገረ መለኮት ክርክር አልነበረም። የድኅነታችን መሰረት ላይ የተሰነዘረ ጥቃት ነበር። የአርዮስ ትምህርት የኢየሱስ ክርስቶስን አምላክነት በመካድ ቤተ ክርስቲያንን ከውስጥ ሊያፈርስ የሚችል አደገኛ እሳትን ለኮሰ። እርሱ የዓለማት ፈጣሪ፣ የህይወት ምንጭ የሆነው አምላክ ፍጡር ነው አለ። ይህ ማለት ደግሞ የድኅነታችንን ዋጋ ዝቅ ያደርገዋል። እንዴት ፍጡር ፍጡርን ሊያድን ይችላል? ቤተ ክርስቲያን በዚች ወቅት እንደ ትልቅ መርከብ በማዕበል ውስጥ የምትናወጥ ይመስል ነበር። የቄሳሩ ጥሪ። ቤተ ክርስቲያንን እንዲጠብቅ በእግዚአብሔር የተመረጠው ንጉሠ ነገሥት ቆስጠንጥኒዎስ ይህንን መለያየት ተመለከተ። እርሱ በራሱ የተከፋፈለ ቤት መቆም አይችልም የሚለውን ጠንቅቆ ያውቅ ነበር። ስለዚህም ከታወቀው ዓለም ሁሉ ታላላቅ የቤተ ክርስቲያን ሊቃውንትን ወደ ኒቂያ ከተማ እንዲመጡ የሚጠራ አዋጅን አወጀ። እርሱ በቤተ ክርስቲያን ውስጥ የሚከሰተውን መንፈሳዊ ትርምስ ባይኑ አየ። ይህ ቤተ ክርስቲያንን እንደሚያዳክም ተረዳ። እናም ልክ እንደ አንድ አባት ቤተሰቡን ከጥፋት ለመታደግ እንደሚጣደፍ እርሱም መንፈሳዊ አባቶቻችንን ከየአቅጣጫው ወደ ኒቂያ ጠራ። ከሚያዝያ 21 እስከ መስከረም 21 ባሉት ቀናት 2348 የነገረ መለኮት ሊቃውንትን፣ ምሁራንና ቅዱሳን በኒቂያ ተሰበሰቡ። ከነርሱ መካከል ሙታንን ያስነሱ በሽተኞችን የፈወሱ ስፍር ቁጥር የሌላቸውን ተአምራት ያደረጉ ነበሩ። ብዙዎቹ የሰማዕትነት ጠባሳዎች በላያቸው ይታዩ ነበር፤ ዓይኖቻቸው የወጡ፣ እጆቻቸው የተቆረጡ። ይህ ሁሉ የማይናወጥ እምነታቸው ጽናት ነበር። ኃይላቸው ከጡንቻ ሳይሆን ከመንፈስ ቅዱስ ነበር። እምነታቸው የማይበጠስ፣ ቁርጠኝነታቸው የማይነቃነቅ ነበር። እነርሱ ግን በክርስቶስ ስም ሁሉንም ተቋቁመዋል። ለስድስት ወራት ያህል እነዚህ ቅዱሳን ሰዎች መለኮታዊ መመሪያን በመፈለግ በጸሎትና በጾም ራሳቸውን አሳለፉ። ከዚያም በህዳር 9 ንጉሠ ነገሥት ቆስጠንጢኒዮስ በዋናነት በተገኘበት ጉባኤው ተጀመረ። ከሺዎች በሚቆጠሩት መካከል 318ቱ ብቻ ጸንተው ቆሙ። በአንድ ድምጽ፣ በአንድ ልብ ተናገሩ። ወልድ ከአብና ከመንፈስ ቅዱስ ጋር በአምላክነት በኃይል በፈቃድና በሕልውና አንድ ነው ብለው አወጁ። 318ቱ አባቶች ቁጥራቸው እንኳን የአብርሃምን 318 ባሪያዎችን አስታወሰ። እነርሱ በተናገሩት እውነት በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎችን እምነት አደሱ። እነዚህ 318 ቅዱሳን አባቶች የአብርሃምን 318 ባሪያዎች የሚያስታውስ የትንቢት ፍጻሜ ሆነው አርዮስንና ኑፋቄውን አወገዙ። ከዚያም የኒቂያ የሃይማኖት መግለጫን አዘጋጁ። ይህም በአንድ አምላክ እናምናለን በሚለው የሚጀምረው የእምነታችን መሠረታዊ መግለጫ ነው። ምንም እንኳን ጉባኤው በኋላ የተጠናቀቀ ቢሆንም በመስከረም 21 የተካሄደው የመጀመሪያው ስብሰባ የጋራ እምነትና መለኮታዊ አንድነት ቀን አድርገን የምናስበው ነው። የኒቄያ የሃይማኖት መግለጫ እንደ ሕንጻ መሠረት የማይናወጥና ዘመን የማይሽረው እውነትን ይዟል። ይህ ሁሉ የ318ቱ አባቶች ፍሬ ነው። ደግሞ ወደ ሌላ ዘመን፣ ወደ ውድ ሀገራችን ኢትዮጵያ፣ ወደ አጼ ዳዊት ዘመነ መንግስት እንመለስ። የኛ ምድር በረሃብና በቸነፈር ትሰቃይ ነበር። የሰዎችም ልብ በሃዘን ከብዶ ነበር። በአራተኛው ክፍለ ዘመን ቤተክርስቲያን እንደ መርከብ ተናውጣ እንደነበረው ሁሉ በዚህኛውም ዘመን ደግሞ የኛ ኢትዮጵያ በብዙ መከራ ውስጥ ነበረች። ሰዎች በየጎዳናው በረሃብ ሲያልቁ፣ ቸነፈር ቤቶችን ባዶ ሲያደርግ፣ የሰው ልጅ ተስፋ የቆረጠበት ወቅት ነበር። ንጉሠ ነገሥት ዳዊት በጭንቀቱ ውስጥ ሳለ ሳይታክት ይጸልይ ነበር። እግዚአብሔርም በማይመረመረው ምሕረቱ አንድን ባህታዊ ላከ። ባህታዊውም ጥልቅ እውነትን ገለጠ። የጌታችን የኢየሱስ ክርስቶስ እውነተኛ መስቀል ወደ ኢትዮጵያ መጥቶ በቤተ ክርስቲያን ውስጥ ከታነጸ መከራው ይቆማል። የእግዚአብሔር ድምጽ በባህታዊ አፍ በኩል ለህዝቡ ተስፋን ሰጠ። መስቀሉ ሲመጣ ሁሉም ነገር ይለወጣል የሚል ነበር። ይህ የሰዎችን ልብ ተስፋ የሞላ ምልክት ነበር። ንጉሠ ነገሥት ዳዊት ጥልቅ እምነት ያለው ሰው በመሆኑ ወዲያውኑ መልእክተኞችን ወደ ኢየሩሳሌም ላከ። ውድ ስጦታዎችንና ቅዱስ መስቀልን እንዲያመጡለት ልመና ይዘው ሄዱ። መልእክተኞቹ የተከበረውን ቅርሰት ይዘው ሲመለሱ ንጉሠ ነገሥቱ ከታላቅ ሰራዊት ጋር ቀንደ መለከት እየነፉ፣ ከበሮ እየመቱ ለመቀበል ወጡ። መልእክተኞቹም የተሰጣቸውን ተልዕኮ በተሳካ ሁኔታ አጠናቀው ተመለሱ። ነገር ግን አሳዛኝ ሁኔታ ተከሰተ። ንጉሠ ነገሥት ዳዊት መስቀሉን ለመቀበል ወደ ሱዳን ሲቃረቡ ከበቅሎ ላይ ወድቀው ጥቅምት ዘጠኝ ቀን አረፉ። ሰራዊታቸውም በድንጋጤ ተውጦ አስክሬናቸውን ይዞ ተመለሰ ቅዱስ መስቀልን በሱዳን ትቶ። የሕዝቡ ተስፋ በቅስፈት እንደጠፋ እንደ ታላቅ ህልም በአየር ላይ እንደቀረ ነበር። ከዓመታት በኋላ የአጼ ዳዊት ልጅ ዘራ ያዕቆብ ወደ ዙፋን ወጣ። እርሱም ቅዱስ መስቀልን ወደ ኢትዮጵያ ልብ ለማምጣት ፈለገ። ነገር ግን ተስማሚ ማረፊያ ቦታ ማግኘት አስቸጋሪ ሆነ። መስቀሉ ከቦታ ቦታ ይንቀሳቀስ ነበር። ኤረር ተራራ፣ ደብረ ብርሃን፣ ማናገሻ ማርያም፣ አምባ እንጦጦ ጋራ። ንጉሥ ዘር ያዕቆብ ለቅዱስ መስቀል ተስማሚ ቦታ ለማግኘት ይታገል ነበር። በእንጦጦ ጋራ ሳለ እግዚአብሔር በህልም ለአጼ ዘር ያዕቆብ እንዲህ ሲል ገለጠለት፣ መስቀሌን በመስቀል ቅርጽ ያለው ተራራ ላይ አኑር። በተጨማሪም መስቀሉን ወደ ወሎ እንዲወስድ ታዘዘ። እግዚአብሔር ንጉሱን የት መሄድ እንዳለበት እየመራው ነበር። ንጉሠ ነገሥቱና ሰራዊታቸው ወደ ወሎ ሲጓዙ በመለኮታዊ እጅ ሲመሩ፣ ጌታችን ኢየሱስ ክርስቶስ ራሱ ተገለጠ። ወደ አምባሰል እየጠቆመ መስቀሌን በመስቀል ቅርጽ ባለው ተራራ ላይ አኑር የሚለውን ደገመ። የግሸን ደብረ ከርቤ የመስቀል ቅርጽ ያለው ተራራ የእግዚአብሔር እጅ በግልጽ ተገለጠ። በ1446 ዓመተ ምሕረት ንጉሠ ነገሥት ዘርዓ ያዕቆብ በግሸን ደብረ ከርቤ ላይ ታላቅ ቤተ ክርስቲያን ሰራና ቅዱሱን መስቀልን በክብር አነጸ። የእመቤታችን ቅድስት ድንግል ማርያም ጽላትም አብሮ በግሸን ደብረ ከርቤ እንዲቀመጥ አደረጉ። እናም በየዓመቱ መስከረም 21 ቀን ይህንን ታላቅ ክስተት እናከብራለን። ኃጢአታቸውን የተናዘዙ ንስሐ የገቡ እና በዚህ ወቅት ወደ ግሸን ደብረ ከርቤ የሚሳለሙ ሁሉ እስከ ሰባት ትውልድ ድረስ የምሕረት ቃል ኪዳን እንደሚቀበሉ በቴፉት መጽሐፍ ተጽፏል። ይሄ ለእኛ የእግዚአብሔር ፍቅር መግለጫ ነው። አርዮስ ቀደምት ቤተ ክርስቲያንን ለመከፋፈል እንደሞከረ ሁሉ፣ ዛሬም ማህበረሰቦቻችንን፣ ቤተሰቦቻችንን አልፎ ተርፎም ነፍሳችንን ለመከፋፈል የሚሞክሩ ኃይለኞች ያጋጥሙናል። የኒቂያ 318ቱ አባቶች በእውነት አንድ ሆነው ቆሙ። እርስ በእርሱ በሚጋጭ ድምጽ ግርግር ውስጥ በእምነታችን እንዴት አንድ ሆነን መቆም እንችላለን? የትኛው ነው እውነት? የትኛውን ነው መከተል ያለብን? የ318 አባቶች አንድነት የዚያን ጊዜውን የሐሰት ዜና አሸንፏል። እኛም የነሱን አብነት መከተል አለብን። ንጉሠ ነገሥት ዳዊትና ዘርዓ ያዕቆብ ቅዱስ መስቀልን ወደ ኢትዮጵያ በማምጣት ረገድ እጅግ ከባድ ፈተናዎች ገጥሟቸው ነበር። ነገር ግን ተስፋ አልቆረጡም። ዛሬም እኛ ተስፋ ባለመቁረጥ ወደ እግዚአብሔር ደጅ መመላለስ ይገባናል። ግሸን ደብረ ከርቤ የማረፊያችን ስፍራ ሆነች። በጸሎት በቅዱስ ስርዓተ አምልኮ፣ በጸጥታ ለማሰላሰል ወይም በአገልግሎት ተግባራት ውስጥ ከዓለማዊ ግርግርና ውጣ ውረድ የምናርፍበት መንፈሳዊ ሰላም የምናገኝበት ስፍራ ያስፈልገናል። ለዚህም ደግሞ ግሸን ደብረ ከርቤ የመስቀሉና የሁላችንም ማረፊያ ሆና ተሰጣናለች። እግዚአብሔር ሁላችንንም የመስቀሉና የነፍሳችን ማረፊያ ወደ ሆነችው ግሸን ደብረ ከርቤ ደጅ ለመሳለምና ከቃል ኪዳኗ ለመሳተፍ ያብቃን።